ብሮ ማውራጃ ነች አሁንም ማውራጃ ትመስለኛለች። አሁንም በገሊላ አውራጃ ነው የምንለው። ምንም ወደ ወረዳ ወደ ቀበሌነት ይዞረች አይመስልኝ። በገሊላ አውራጃ ነው የምንለው አሁንም ማውራጃ ሰጥቶ ነበር እና እዛ ገሊላ አውራጃ ውስጥ የተፈጸመው የሰርግ ብቻ ነው የተፈጸመው። ሌላ የተጋባ ሰው የለም። ነገሩ የለም ወይ? በጣም ብዙ በሚሊየን የሚቆጠሩ እስከ አሁን እየተጋባ አልተጻፈም መጽሐፍ ቅዱስ ውስጥ ለምን? እመቤታችን የተገኘችበት ሰርግ ስለሆነ፣ ኢየሱስ ክርስቶስ እንደ ወዳጅ የሚጻፈው ታሪክ መድኃኔ ዓለም በሚገኝበት ወላዲተ አምላክ ቅዱሳን በሚገኝበት ታሪክ ማስመዝገብ ብቻ ስንችል ነው የሚጻፈው። የሰማችሁ ሌላው አልተጻፈም። ብዙ ሰርጎች አሉ። ጠርብ ጠርብ የሚያካክሉ ጎረምሶች አግብተዋል። ዝም ልዕልት ልዕልት የመሰሉ ሴቶች አግብተዋል። እዛ ልጃገረዶች ግን አልተጻፈላችሁ አሁን ዛሬ ለምሳሌ አንድ ትረካት እንደ ተራኪው ለገራክ ዛሬ ምን ወር ነው? ምን ወር ነው? ወሩ ጠፋችሁ? መጋቢት 16 በ በአዳማ ቅድስት ኪዳነ ምረት ቤተ ክርስቲያን ጧት ትልቅ ጉባኤ ተደርጎ ነበር ይላል አንድ ጋዜጠኛ ሲጽፋው ሲጠር ጋዜጠኛ ቢኖራው ወይም ደግሞ ቲክቶከር ወይም ፌስቡክ ወይም ዩቱበሮች ካሉ ትልቅ ጉባኤ ተደርጎ ነበር ካለ በኋላ የጉባኤውን ታላቅነት ለማመላከት በጉባኤውም ላይ ክቡር መልአከ ገነት ተገኝቶ ነበር። የጉባኤውን ታላቅነት ለማ- ለማድረግ ለማድረግ እየሰማችሁ ብፁ አባታችን ደግሞ ቢኖሩ በጉባኤውም ላይ ብፁ አባታችን ተገኝቶ ቅዱስ ፓትርያርኩ ቢኖሩ በጉባኤው ላይ ቅዱስ ፓትርያርኩ ተገኝተው ነበር። የጉባኤውን ትልቅነት ትልቅ የሚያደርገው በጉባኤው ላይ የሚገኘው ትልቅ ሰው። የቃና ዘገሊላ ሰርግ መረጃችን እየሰማችሁ የቃና ዘገሊላ ሰርግ ትልቅ ያደረገው ትልቁ እግዚአብሔር ጉባኤው ላይ ስለተገኘ ነው። እየሰማችሁ ነው? ይገባችኋል? የምለው ነገር ሲኒ ገላሚቴ የችጌ የሲኒ አይገባችሁ ። ሁላችንንም እግዚአብሔር ታይምሯችን እንዲቀረስ ያድርግልን። የጉባኤውን ትልቅነት የሚያመላክተው በጉባኤው ላይ የሚገኘው የትልቅ ሰው ወሳኝነት ድርሻ ስላለሁ። የቃና ዘገሊላን ሰርግ ትልቅ ያደረገው በመጽሐፍ የተጻፈው ትልቁ እግዚአብሔር፣ እግዚአብሔር ኢየሱስ ክርስቶስ፣ እግዚአብሔር ወልድ የተገለጠበት ሰርግ ስለሆነ የጌታ እናት በሰርጉ ላይ ወበህየ ነበረት። ጥቁ የጌታ እናት እዚያ ነበረች። አነጻት ደሳለ አባታችን በጉባኤው ላይ ነበሩ፣ ብፁህነታቸው በጉባኤ ላይ ነበሩ፣ ቅዱስነታቸው በጉባኤ ላይ ነበሩ ተብሎ እንደሚጻፍ ሁሉ ወበህየ ነበረት። የጌታ ጥቁ በዛ በዚያ ነበረች። በሳይ ሰርጉን ትልቅ ያደረገው የእሷ መገኘት ነው አለት። ሰርጉን ትልቅ ያደረገው የጌታ መገኘት ነው። ክብር ለመድኃኒዓለም የሚሆን ወዳጆቼ፣ የእኛን ደስታ ደስታ የሚያደርግልን ችግራችንንም ከችግር እንድንፈታ የሚያደርግልን በችግራችን ላይ የሚገኘው ሰው ወሳኝ ድርሻ ሲሆን የሰማችሁ ችግር ፈቺ ከሌለ ዝም ብሎ ከንፈር መጣጭ ካለ ችግር እንኳ ይፈታል። ከንፈር መጣጭን ብቻ አትጥሩ። ችግር የሚፈታውንም ጥሩ። ወደ ከንፈር መጣጩ ብቻ አትጩሁ። ወደ ችግር ፈጭቱ ብዙ ጊዜ ሄለው ችግራችን ምን ይመናል እዛ ነበረች። ጌታ አላት፣ ወይን አለቀባች። ወይን ከያሉ ቦሙ ወይን እኮ አለቃለች። የግለሰቡን ችግር ለማቀረበች፣ እባክሽ ንገሪልኝ፣ እባክሽ አቤቱታውን አንቺ አቀርባለሁ። መቼም አንቺ ነሽ ለልጅሽ እምትቀርቢው፣ አንቺ ነሽ ለአምላክሽ ለፈጣሪሽ እምትቀርብ። ደጃን አልጠናም እኮ እመቤታችን ቅድስት ድንግል ማርያም በቤታችን ውስጥ ያለውን ችግር ለማወቅ ማመልከቻ አያስፈልጋትም። ብቻ የልብ ንጽህና በቂ ነው። ቅድስትና በቂ ነው። በእናትነት መቀበሉ በቂ ነው። እናቴ ነሽ ብሎ ማመኑ በቂ ነው። የጌታ እናት ነሽ፣ የእኔም ደግሞ የጸጋ እናቴ ነሽ ብሎ መቀበሉ በቂ ነው። በአጭሩ ውሃው ወደ ወይነተን ጠጅ ተለት፣ ምንም በለው ምንም በለው አልተቀበላትም በል፣ አልሰማትም በል፣ እንዲህም ብሏታል በል። አንደኛው የሚያቀርቡት ጥያቄ እኮ እንደሆነ ተቀል አንቺ ሴት ብሏታል። አንተው እንዲበላት ታዲያ ሴት እኮ ነው ይስቆተዋል። ምታችን ማን እንዲላት ነው የተፈለገው? ሴት ማለት ትርጉም አለው በመጽሐፍ ቅዱስ ውስጥ። ወደዚህ ታሪክ ውስጥ አልገባ ምመናል። ስለዚህ ውሃው ወደ ወይን ጠጅ ተለወጠ። የሚላችሁን አድጉ እኮ ነው ያለችው። አሁንም የሚላችሁን የሚለንን ማድረግ ነው የሚጠበቅብን ለማንኛውም ጥያቄዋ መልስ አገኝቷል። አላገኘም አላገኘም። ከበፊቱ የተሻለ የታጠጠ ያማረ የታኖርከው ይህን መሰለ የወይን ጠጅ ያማረ የወይን ጠጅ የታኖርከው የተደበቀው የታቆየኸው አሉት ደጋሹ። በማብልጃ የተገኘ ነው፣ በማጥያቄ የተገኘ ነው። እነሱ እኮ አስራ ሁለት ምናምን ነበረ የነበረው ውሃው፣ ባለው ጠላው፣ ወይን ጠጁ እሱ ግን ስድስት ጊዜ ስድስት ወደ ሰላሳ ስድስት አደረገላች። እንዲህ ነው መድኃኒዓለም ሲያባዛው። አንዳንድ ገንዘብ አባዛለሁ የሚሉ አሉ። እንዲህ ያደርጋል። እሱ ሲያባዛል ይሻላል። ወዳጄ እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጎደሎውን ስለምታስመላ፣ ብዙ ጎደሎ በህይወታችን ብዙ ጎደሎ በቤታችን ብዙ ጎደሎ በሀገራችን ስላለ ይሄን የጎደለ ስለማታስብላ ድንግል ማርያም ማርያምን ምን እንላታለን ምን እንላታለን እንወዳታለን ይቆየን ያስተማረን የመከረን ያድር ስሙ የተመሰገነ እሺ ተነሱ የተቀመጣችሁ ተነሱ እናትዬ ቅዳሴ ላይ ደስ ይላል እኔ አንዳንድ ጊዜ የተቀመጣችሁ ተነሱ ሲሉ ውጭ አሉት? ብድግ ብድግ ይላሉ። መጀመሪያ የቆማችሁ ቁጭ በሉ በይተባሉ ተብሎ የተቀመጣቸው ተነሱ ሲል የተቀመጡት ብድግ ብድግ ይላሉ። ተቀመጡ ተብለ ነው። በህሊና የተቀመጣችሁ በአስተሳሰብ የተቀመጣችሁ፣ በአመለካከት የተጠምቀ በድጋሚ የተቀመጣችሁ፣ በኃጢአት የተቀመጣችሁ፣ በበደል የተቀመጣችሁ፣ በሰረኝነት ተነሳ። ክርስቶስ ያነሳ ነው ነው አዋጅ እኮ

ስብከት ወንጌል አመራሩ ባይጋብዘ ስድዬ የምመታ ይመስለኛል። አሁን እየዞር ጉድ ያየው ነው። እንኳን ደስ ያለው ታዳጭ በጣም በጣም በዓይን መላው ዓለም እኮ ነው ያልኳችሁ። አሉ እኮ ብዙ ቤተክርስቲያን ከዚህ የሚበላልጡ የተመቅደሱ የሚበልታሉ። ከሬማ ላይ ደሙ ግን ከዛ ስመጣ የሚያስደነግጠን ከዚህ ሲመጣ የሚያስደነግጠን ጉልላቱ ከፍ ብሎ የሚታይ የእግዚአብሔር መንፈስ ቅዱስ ይሰራው ባጭር ጊዜ ውስጥ እግዚአብሔር መንፈስ ደግሞ በብዙ ፈተና የሚያልፈች ቦታ ጣጠነው የነበሩት እነገር የሰርተው አይጨርሱትም፣ ተብሎ ነበር እናውቃለን። አያጠናቀቁትም፣ ተብሎ ነበር። የጀመሩት እና አይጨርሰዋልን፣ ተብሎ ነበር። ግን ማን ጀመረው? ጀመረው እግዚአብሔር። ትንሽ አይልኝ ትልቅ አይልኝ፣ ወዳጌ ልብና ልቦና ነው የሚፈልግ እግዚአብሔር። እኔ ምስክር ነኝ። በኢየሩሳሌም ማይሆን ለተደረገው እኛ ምስክር ነው ይላል። አዎ ያው እናውቃለን። ይሄን አይታችሁ አታምሩኝ አለ።

ምንም ሹመት ፈልጌ አይደለም። ይሁን መቀባጠርን አልወድም። ምንታቁታቁኛላችሁ ውዳሴ ከንቱ አይመቸኝም። ብዙ እቅጫ ነው ቁጭ ማለት እውነቱን በመናገር ይጠሉኛል። ብዙ ሰ ማወደስ እውነትን መደበቅ ግን ከንፉቅነት በላይ ኮሚቴዎች እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አሁን ዋድሞር ነው የሚባለው በዚህ ስምንቱ አንድ የቀረው ነው የሚባለው ለመነካቱ ደግሞ ያልቃል። ሳምንት እና አስራ አምስት ቀን የምንቀመጥ ይመስለኛል። እኔ እዚህ ቦታ መላከገነት ከልጆቹ ጋር ሆነው እኛም ባለታሪክ ነን። ብዙ አባታችን ባለታሪክ ናቸው። ሁላችን ደም ስብ ውስጥ ነው ያሉት። ብዙ አባታችን የእዛ ልጆች ነን ሁላችን። ያሳደቡን የወለዱን ናቸው። በመላው ዓለም ላይ ብዙ ልጆች አላቸው። ብዙ አባታችን ትልቁ ደስታ የብዙነታቸው ነው። ቀጥሎ ያለቃው ነው። ቀጥሎ የሰራተኛው ነው። ከእዛ የእኛ ነው። የህዝቡ ነው። የመላው ኢትዮጵያ ነው ደግሞ ይሰውላሉ። ዛሬ ለዛ ያብቃል፣ ያብቃል፣ ሁለት ያብቃል፣ ያብቃል፣ ለመደሰት ያብቃል፣ ለመርካት ያብቃል። ቤተ ክርስቲያን እግዚአብሔር ሰጥቶናልና ሥጋው ደሙ እንድንቀበልባት ንስሐ እንድንገባባት ከፈጣሪ ጋር እንድንታረቅባት ዛሬ ይብዳ